የቲክቶክ እና የዩቲዩብ ቻናል ተከታታዮች እምነት ሰሚነው አካሉ ነኝ። ዛሬ በመክሊት ቲዩብ ላይ ስለ ተክለ ሃይማኖትና እና አካባቢው አንዳንድ መረጃዎችን ወደ እናንተ ልናደርስላችሁ መጥተናል። አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፋችሁን አሳዩ። መልካም ቆይታ። በቅድሚያ እንግዲህ የምንጀምረው ነገር ምንድን ነው፣ ተክለ ሃይማኖት የሚባለው አካባቢ ምን ክፍለ ከተማ ላይ ይገኛል የሚለውን እናያለን። እንግዲህ ተክለሃይማኖት አደባባይ ሁለት ክፍለ ከተማዎችን አካፍሎ የያዘ ቦታ ነው። ተክለ ሃይማኖት አደባባይ ከሌላው አደባባይ ለየት የሚያደርገው ብዙ መገናኛዎች አሉ አሉት። ይሄ ተክለ ሃይማኖት አደባባይ እና ተክለ ሃይማኖት ቤተ ክርስቲያኑ ልደታ ክፍለ ከተማ ወረዳ ሰባት ነው። በላይ በኩል ደግሞ በመርካቶ በኩል ያለው ደግሞ አዲስ ከተማ ወረዳ አንድ ነው። ይህን እነዚህን ሁለቱን ክፍለ ከተማዎች ወረዳ ሰባት ለልደታ ወረዳ አንድ ደግሞ ለአዲስ ከተማ ክፍለ ከተማ ይሰጣል ማለት ነው። ይሄ ተክለ ሃይማኖት አደባባይ ራሱ ተክለ ሃይማኖት አደባባይ ከምን ከምን የሚመጡ መኪኖችን ማሳለጫ ነው ካለን እንግዲህ ከአምስት ከስድስት አቅጣጫ መኪናዎችን ተቀብሎ ያሳለጣል ማለት ነው። አንደኛ የሚቀበለው ይሄ ተክለ ሃይማኖት አደባባይ አንደኛ ከላይ ከመርካቶ የሚመጡትን መኪና ይቀበላል። ከመርካቶ መጥተው ሚመጡትን አንድ ብላችሁ ትይዛላችሁ። ከዛ በኋላ ወደ አብነት የሚሄዱና ከአብነት የሚመጡትን ይይዛል፣ ሁለት በሉ። ከዛ በኋላ ወደ ጥቁር አንበሳ የሚሄዱና ከጥቁር አንበሳ የሚመጡትን ይቀበላል፣ ሶስት ከጎላ ሚካኤል በኩል የሚመጣውን ይቀበላል፣ አራት ሁለተኛ ደግሞ ከቴዎድሮስ አደባባይ የሚመጣውን ይቀበላል። ከዛ ደግሞ በተጨማሪ ከፒያሳ አትክልት ተራ በኩል የሚመጣውን ደግሞ ይቀበላል ማለት ነው። ይቀበላል፣ ይወስዳል ማለት ነው። እነዚህን አምስት ዋና ዋና መንገዶችና ያሳልጣል ማለት ነው። ተክለ ሃይማኖት አደባባይ እንግዲህ አሁን ተክለ ሃይማኖት አደባባይ ያነሳንበት ዋናው ምክንያት ተክለ ሃይማኖት አደባባይ ላይ እንግዲህ ተክለ ሃይማኖት አደባባይ ተብሎ ራሱ እንዲሰየም ያደረገው ብዙ እንትኖች ታሪኮች አሉት። እሱን ወደፊት ዘለቅ ብለን ስንገባ እናያለን። እዚ አካባቢ ላይ መቀጣጫ ቦታ ነበር። ባይለ ስላሴ ታዋቂ ሰዎች የተሰቀሉበት አካባቢ ነው። ተክለ ሃይማኖት አካባቢ ግን ለዛሬ እንግዲህ እኛ ልናነሳ የፈለግነው ተክለ ሀይማኖት ቤተ ክርስቲያኑ ንና ከ ተክለ ሀይማኖት ቤተ ክርስቲያን ፊት ለፊት ወይም ደግሞ በማዶ በኩል አዲስ ከተማ ክፍለ ከተማ ወረዳ አንድ ላይ የሚገኘውን አሜሪካ ግቢ፣ ጌሾ ግቢ፣ አልጋ ተራ፣ ቆሎ ተራ፣ ጃሊያ የሚባለውን አካባቢ ነው እንግዲህ ለማየት እየፈለግነው ማለት ነው። እምነት ሰሚነው አካሉ ነኝ። አብራችሁን ቆዩ። እንግዲህ ተክለሃይማኖት ቤተ ክርስቲያን ዳግማዊ ደብረ ሊባኖስ ይባላል። እንግዲህ ዋናው ዳግማዊ ደብረ ሊባኖስ የተባለበትም ትላልቅ ሚስጥሮችና ታሪኮች አሉት። ቢሆንም ግን ዳግማዊ ደብረ ሊባኖስ በመባል ትልቁ የጻድቁ አቡነ ተክለ ሃይማኖት ቤተ ክርስቲያን ነው። በመላው ኢትዮጵያም በመላው ዓለምም በመላው ሀገሪቷም ይታወቃል። ይሄ ቤተክርስቲያን በመግቢያችን ላይ ልናሳያቸው ሞክረናል ማለት ነው። ከሱ በተጨማሪ ከሱ ፊት ለፊት ላይ እንግዲህ አሁን ወደምናየው ሰፈር ስንገባ አሜሪካ ግቢን እናገኛለን። አሜሪካ ግቢ በጣም ትላልቅ ሰዎችን አፍርቷል። ድምፃዊዎችን፣ ደራሲዎችን፣ ዳይሬክተሮችን፣ ዶክተሮች፣ ኢንጂነሮች የተለያዩ ሰዎች ወጥተውበታል። በጣም በርካታ ሰዎች ማለት ነው። ከሙዚቀኞች ራሱን እንጥቀስ ከተባለ እሱ ባለ ይታየዋል። የአልጋ ተራ ልጅ ነው ግጥም፣ ዜማ ደራሲ፣ ኮሜዲያን ደሞ አድል ረዲን እዛ እናገኛለን። በጣም በርካታ ሰዎችን ከአርቲስቶች እዛ እናገኛለን። ብዙ ሰዎች አሉ፣ ባለ ሀብቶች ፋብሪካ ያላቸው በጣም ብዙ ሰዎች ወጥተውበታል። አልጋ ተራ ወደ ቆሎ ተራ አካባቢ ጃሊያ፣ እንደውም አሁን ይሄ የመን ትምህርት ቤት የሚባለው አሁን እዛ ያለው የመጀመሪያው የአሜሪካ ኤምባሲ የሚባለው ራሱ አሁን እዛው ጃሊያ የሚባሉበት ቦታ ላይ ነው። የመን ትምህርት ቤት የመን ኮሚኒቲ ያለው ሙሉ ለሙሉ አካባቢው ፈርሶ ነበር። ከፈረሰ እንግዲህ አሁን ወደ አስር ዓመት አካባቢ ሊያልፈው ነው ማለት ነው አሜሪካ ግቢ፣ ጃሊያ፣ ጌሾ ግቢ ከፈረሰ ማለት ነው። ግን ያልፈረሰ ቦታ ለየመን ኮሚኒቲ ትምህርት ቤቱ እስካሁን ድረስ አልፈረሰም። እስከዛሬ ድረስ እዚህ አካባቢ ላይ እንግዲህ መንግስት ምንም አይነት ስራ አልሰራበትም። ምክንያቱም እንደምትም እንዳያችሁት አካባቢውን እኔ እንደውም በጣም እሳቀቃለሁ፣ እኛንን አካባቢ መቅረጽ ግን በጣም ታሪክ ያለው ቦታ ነው። ብዙ ሰዎችን አፍርቷል። ብዙ ታሪክ አለው። እዛ አካባቢ ላይ ያልተደረገ ነገር የለም። ከመልካም ስራም እስከ መጥፎ ስራም ሲከወንበት የነበረ ነው። እኛ ግን መልካም መልካሙን ነው የምናየው። ብዙ ሰዎች መኖሪያቸው ነበረ። ብዙ ሰዎች ልጆቻቸውን አሳድገውበታል። ብዙ ሰዎች ሀብት አግኝተውበታል፣ ሰርተውበታል፣ ተለውጠውበታል ልጆቻቸውን አስተምረውበታል። ብዙ ታሪክ አይተውበታል። ወግ ማድረግ አይተውበታል። እና አሁን ላይ አሜሪካ ግቢ ላለፉት ስምንት ዘጠኝ አስር አመታት ዝም ብሎ ባዶውን ነው የነበረው። ባዶ በቃ ምንም ነገር የሌለበት ሸራቤት ተወጥሮበት በቃ የማንም መጫወቻ ዱርዬዎች መሰብሰቢያ ሆኖ ነበር። አሁን ላይ ግን አዳዲስ ለውጦችን እይታዎችን እያየን ነው። በትንሹም ጭላንጭል እንትኖች አሉት፣ ተስፋዎች አሉት። ቢሆንም ግን በጣም ደስ የሚለኝ እዚ አካባቢ ላይ የድሮ የአሜሪካ ግቢ ልጆች አሁንም ድረስ እዛው በመደራጀት በመተባበር አንዳንድ ስራዎችን ለመስራት ጥረት ሲያደርጉ ሙከራ ሲያደርጉ ስትመለከት ደስ ይለሃል። ምክንያቱም ይሄ ግቢ ብዙ ታሪክ ያለው ግቢ ነው። በጣም ትላልቅ ሰዎች ያሉበት፣ የተፈጠሩበት፣ የተገኙበት ሆኖ ሳለ ግን እስከዛሬ ድረስ አለመልማቱ ከፍ አለማለቱ በቃ ምን ብዬ ልግለጽላችሁ። እስከዛሬ ተሰርቶ የሆነ አምሮበት የዛ አካባቢ ወጣቶች፣ እዚያ ያደጉ ሰዎች፣ ስንት ታሪክ ያላቸው ሰዎች መጥተው ሲያዩት ሲጎበኙት ውስጣቸው ደስ እንዲለው አልተደረገም። አልተለማም፣ አልተሰራም። ምክንያቱም ጸጥ ነው የተባለው። በቃ ሰፈሩ ፈረሰ፣ ጸጥ ተባለ። በቃ ሰው ተበታተነ፣ ግማሹ አባጃሌ፣ ግማሹ ኮዬ ፈጬ፣ ግማሹ የቴት ተበታተነ። ሰውም ደግሞ ህብረት አላደረገም። ቤት በኩል ይገናኛል ሲጀመርና አሁን ጥሩ ነገሮች እየታዩ ነው። አንዳንድ ህንፃዎች ተሰርተው እያለቁ ነው። ከውራጎ ፊት ለፊት በጀርባ በኩል በጃሊያ በዚህ በሶማሌ ተራ በኩልም አንዳንድ ህንፃዎች ተሰርተው ለማለቅ ጥረት እያደረጉ ነው። ግን አሁንም መሀል ላይ በጣም ብዙ መሰራት ያለባቸው ነገሮች አሉ። ብዙ ሚስጥሮች አሉ ውስጡ ላይ ብዙ ሊነገሩለት የሚገቡ ነገሮች ያሉ ቦታ ነው። አሜሪካ ግቢ ማለት ነው። አሜሪካ ግቢ ከመቼውም ከምንጊዜውም በበለጠ ዛሬ ላይ ትኩረት አርገን በዚህ ሰፈር ላይ አንዳንድ እንቅስቃሴዎችን ማድረግ አለብን ብዬ አስባለሁኝ። እስቲ እናንተ ምን ትላላችሁ የሚለውን ነገር ከሰማን በኋላ የራሴን ሀሳብ ደግሞ ሬዛ አረጋለሁ ማለት ነው። አመሰግናለሁ። እስከዛ ቆዩልኝ። እንግዲህ ዛሬ ለማንሳት የሞከርኩት ወይም ዛሬ አሁን ለማንሳት የሞከርኩት አጠቃላይ ያለውን ሀይላይቱን ከላይ ከላይ ከላይ ከላይ ያለችውን ሀሳብ አንስቼ ላችኋለውኝ። አሁን አጠቃላይ እዛ አካባቢ ላይ ያሉ ሰዎች ኢንተርቪው አድርጌ እንደገና ደግሞ አሁን ላይ ምን ምን እየተሰራ ነው ምን ምን በመንግስት ደረጃ በግለሰቦች በባህል ሀብቶች ደረጃ ትላልቅ ህንፃዎች እየተሰሩበት ነው ያለው እና እሱን እሱን ወጣቶቹ ድሮ እዛ ያሉ በጣም ብዙ ልጆች አሉ። ስማቸውንም ጠቅሰው በ በሁለተኛ ቪዲዮ ላይ ነው የእነሱን ምስል አስገባለኝ እነሱን ኢንተርቪው አድርጌ አቀርብላቸዋለኝ። አሜሪካ ግቢ ብዙ ታሪክ እኔም ብዙ ታሪክ አለኝ እዚያ ግቢ። እናንተም ታሪክ ያላችሁ ሰዎች ኮሜንት ላይ አስቀምጡ። እንዲጠየቁ የምትፈልጓቸው ሰዎች ካሉ በሁለተኛው ቪዲዮ እስከ እሮብ ድረስ ባለው ይህንን አዘጋጅቼ ኢንተርቪው አድርጌ ቀርጬ እንትን። አሁን አንዳንድ ሰዎችን እያነጋገርኩ ነው። እናንተም በሚመጥን ሰፈሩን በሚመጥን መልኩ አሜሪካንም በሚመጥን አሜሪካን ግቢን በሚመጥን መልኩ ቪዲዮ እያዘጋጀው ነው። ይሄ እንደ መግቢያ እንደ ኢንትሮዳክሽን ተመልከቱት። ቀጣይ ብዙ ልጆች አሉ ብዙ ወጣቶች አሉ ከበፊት ጀምሮ አሜሪካ ግቢ ሲኖሩ የነበሩ እዛው ተወልደው ያደጉ ታዋቂና አዋቂ የሆኑ ሰዎችን ኢንተርቪው እያረኩላችሁ ነው እሱን ይዤላችሁ መጣለሁ እንዲጠየቁ የምትፈልጓቸውን ሰዎች በኮሜንት ላይ ያስቀምጡልኝ እምነት ሰምነው አካሉ ነኝ ይመቻችሁ እወዳችኋለሁኝ ቻው